ናስትሊን ስትልኝ ዜና በምልክቷን ተቀርባለም የዘንድረው እሬቻ ከሌላው በተለየ መልኩ በተዋቡ ስፍራ የሚከበር እንደሆነ ተገለጸ። ሌላው የታላቁ ሕዳሴ ግድብ ግንባታ መጠናቀቁን በተበሰረበት ማግስት የኦሮሞ ሕዝብ የሚያከብረው ኢሬቻ መሆኑን ለየት እንደሚያደርገው አባ ገዳዎች ብቻ አንስተዋል። የዘንድሮው ኢሬቻ መስከረም 24 እና 25 በአዲስ አበባና በቢሾፍቱ እንደሚከበር የአባ ገዳዎች ሕብረት ገልጿል። ኦሮሞ ካንቦራና ከንጉጂ ካንሲኮ መንዶ መላው የኦሮሞዝ፣ የቦረና፣ የጉጂ፣ የሲኩመንዶ፣ የመጫ፣ የቱለማ፣ የከረዮና፣ የኢትሁምበና፣ የአፍረን ቀሎ፣ የወሎ እንኳን ወደ 2018 ዓ ም በሰላም አደረሳችሁ ከክረምቱ ጭለማ ወጥታችሁ ወደ ብርሃኑ አዲሱ ዓመት እንኳን አሻገራችሁ። የክረምቱን ችግር ተቋቁማችሁ መላው ኦሮሚያና ኢትዮጵያ በአረንጓዴ ተሸፍኖ በአበባ ተውቦ እንኳን ለአዲሱ ዘመን አደረሳችሁ። እንዲሁም ደግሞ ወንድሞቻችን ብሔር ብሔረሰቦች በኦሮሚያም አብረውን የሚኖሩ ኢትዮጵያውያን በሙሉ እንኳን በሰላም አደረሰን። የዘንድሮ ሬቻ በመስከረም 24 በአዲስ አበባ በመስከረም 25 ደግሞ ብዙዎች የሚሳተፉበት በቢሾፍቱ ይከበራል። መላው ህዝባችን ፈጣሪ በዕለቱ

በሀገር ውስጥም በውጭም ያላችሁ ክረምቱ አልፎ ሁሉን ችላችሁ እንኳን እዚህ ደረሳችሁ ለኦሮሞ ሕዝብ ትልቁ በዓላችን ለሆነው አንድነታችንን የምንገልጥበት ማንነታችንን የምናሳይበት ፈጣሪንም የምናመሰግንበት ለኢሬቻ እንኳን አደረሰን። ዘንድሮ ኢሬቻን ስናከብር በተለየ መንገድ ነው። ይህም ሀገርን በቱሪዝም፣ በኢኮኖሚው፣ በእድገት በማጽናት አብረን እናከብረዋለን። አብረን ተውበን አብረን ደምቀን ሰላማችንን አብረን ሰብከን ለአንድነታችንም ተማክረን የምንለያይበት በዓላችን ነው። ለዚህም እንኳን በሰላም ያደረሰን። ካራቢየይብሱን ካራቢየ እያሩን በቢሾፍቱ ከተማ በሆራ ሀርሴዴ የሚከበረው የኤሬቻ በዓል በድምቀት ለማክበር ዝግጅት መጠናቀቁን የከተማ አስተዳደሩ አስታወቀ። የከተማ ነዋሪዎችም ለእንግዶች አቀባበል ለማድረግ መዘጋጀቶቻቸውን ገልጸዋል። የኦሮሞ ሕዝብ የምስጋና በዓል የሆነውን እሬቻን ለማክበር ከሀገር ውስጥና ከውጭ የሚመጡ በሚሊዮን የሚቆጠሩ እንግዶችን ለመቀበል የቢሾፍቱ ከተማ ዝግጅቷን እያጠናቀቀች ነው። በድምቀት እንዲከበር የከተማ አስተዳደሩ ከሚመለከታቸው አካላት ጋር በቅንጅት ሲሰራ መቆየቱን አስታውቋል። የቢሾፍቱ ከተማ ሰላምና ጸጥታ ጽሕፈት ቤት ባሉ በድምቀት እንዲከበር የሚያስችሉ በቂ ዝግጅት መደረጉን ገልጿል። የ2018ን የሬቻ በዓል ለማክበር ከእያንዳንዱ ከህብረተሰብ ክፍል ጋር ውይይት ተደርጓል። ከወጣቱ አጠቃላይ፣ ከሃይማኖት አባቶች ጋር አጠቃላይ፣ ከህብረተሰቡ ከከተማው ነዋሪ ጋር በሰላሙ ጉዳይ ላይ ውይይት ተደርጓል። መግባባት ላይም ደርሰናል። እንዲሁም ደግሞ በከተማችን ካሉ ሁሉም ከጸጥታ አካላት ጋርም ውይይት አድርገናል። የመጨረሻ ዝግጅታችንን ጨርሰን እንግዶቻችን ብቻ በቃሉን ብቻ በመጠባበቅ ላይ እንገኛለን። የከተማዋ ነዋሪዎችም የበዓሉን ስኬታማነት ለማረጋገጥ ያላቸውን ዝግጁነት ለኢቲቪ ገልጸዋል። የሚመጣውን እንግዳ በፍቅርና በክብር ተቀብሎ ለመሸኘት መዘጋጀታቸውን ተናግረዋል። ከዚህ በፊትም ብዙ ጊዜ ማለት አክብረናል። ሞር ደግሞ የበለጠ እንድናከብር አሁን እንግዶቹን ሲመጡ የሆቴል ማሳየት አልጋ ሲያጡ ምግብ ቤቶችን የማያውቁት እንግዶች አሉ። እነሱ ነሱን ቦታውን ወደ ኤሬቻው ወደ ሀይቁ ለመውሰድ ዝግጁ ነን። ከዚህ በፊትም ያደረግነው ነገር ነው። አለበሬዳ ተይን የዘንድሮ የኤሬቻ በዓልን ለማክበር በጉጉት እየጠበቅን ነው። እኛም የቢሾፍቱ ከተማ ነዋሪዎች እንግዶቻችንን ለመቀበል ተዘጋጅተን ውሃ እንደረድራለን፣ ስኒና ጀበና እንደረድራለን። ቤት ያፈራው ዳቦ ደፍተን ቢሆን ገዝተን ቢሆን ቀምሰው እንዲያልፉ እንዳይሰለቻቸው በአጠቃላይ የዘንድሮ የሆራ አርሰዲ ሬቻ በዓል በድምቀት እንዲከበር ለማድረግ አዘጋጆችና ህብረተሰቡ በትብብር እየሰሩ መሆኑን መታዘብ ችለናል። ኢሬቻ እሴቶች አንዱ ሰላም መሆኑ በኦሮሞ ጥናትና ምርምር ኢንስቲትዩት የቋንቋና በዓል ተመራማሪዎች አስታወቁ። በዓሉ ህብረ ብሔራዊነትን ያጠናክራል ብለዋል። በኦሮሞ ህዝብ ዘንድ በድምቀት ከሚከበሩ በዓላት አንዱ ነው እሬቻ። ዘንድሮ በዓሉ እሬቻ ለሀገራዊ ማንሰራራት በሚል መሪ ቃል ነው የሚከበረው። በበዓሉ ዙሪያ ከኢቲቪ ዳጎ መርሃ ግብር ጋር ቆይታ ያደረጉት ወይዘሮ ድርቤ ቀና በኦሮሞ ጥናትና ምርምር ኢንስቲትዩት የቋንቋና የባህል ተመራማሪ የበዓሉ ዝግጅት የሚጀምረው ከቤት ነው ይላሉ። እሬቻ ሲጀመር የሚጀምረው ከቤት ነው፣ ከቤት ግለሰብ ከቤተሰቡ ጋር አባወራው ከቤተሰቦቹ ጋር የራሱን በቤት ውስጥ እሬቻ ስርዓቱን አከናውኖ ከዛ ከጎረቤቶቹ ከወዳጅ ዘመዶቹ ከጎሳው ጋር ደግሞ በቄው አክብሮ ከዛ ይሄ የጋራ የሆነው ደግሞ በህብረት ወጥቶ የሚያከብረው ስለሆነ ቀድሞ የተጀመረ ነው ማለት ነው። አሁን ከዚህ ቀደም ከቤቱ ጀምሮ እያከበረ የሚመጣው ነው ለዚህኛው በዓል ብዙ ዝግጅቶችን አድርጎ መደረግ ያለባቸው ከእሬቻ በፊት የሚደረጉ ብዙ ነገሮች አሉ፣ በእሴቱ መሰረት ማለት ነው። እሬቻ የዝናብ ወቅት ማብቂያና የብራ ማብሰሪያ ተደርጎ የሚወሰድ ሲሆን የመታደስ የተስፋና የተትረፈረፈ ጊዜንም የሚያውጅ ነው። ከእሬቻ እሴቶች አንዱ ሰላም መሆኑን በኦሮሞ ጥናት ምርምር ኢንስቲትዩት የቋንቋ የባህል ተመራማሪ ግርማ ነመራ ገልጸዋል። ነው እሬቻ እንግዲህ እሴቶች አሉት። ከእሴቶቹ ዋናው ሰላም ነው። ሰላም ከማን ጋር ከእግዚአብሔር ጋር ከፈጣሪ ጋር ሰላም ከማን ጋር ከሰው ጋር ሰው ከራሱ ጋር ሰላም ሊኖረው ይገባል ብሎ ነው የሚታሰበው ማለት ነው በእሬቻ ሰላም ነው ወንድማማችነት ነው አንድነት ነው በጋራ ተውቦ አእምሮ መታየት ነው ማለት ነው እና እሬቻን አሁን ሲናይ የበዓል አልባሳት ሁሉም ለብሶ ሲወጣ ውበት ነው ማለት ነው። የሀገራችንን ገጽታ የሀገራችንን ሁኔታ ለዓለም የሚያስተላልፋ መልዕክት አለው ማለት ነው። የበዓሉ ተሳታፊዎች ባህላዊ አልባሳት ለብሰውና በጌጣጌጥ አሸብርቀው አረንጓዴ ሳርና አበባዎችን በመያዝ ምስጋና ያቀርባሉ። በስልክ ከዳጉ ጋር ቆይታ ያደረጉት በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረ መድኅን ማዕከል ዳይሬክተር ዶክተር ሳሙኤል ላይኩን እንደሬቻ ያሉ የአደባባይ ባህላት ህብረ ብሔራዊነትን ያጠናክራሉ ነው ያሉት። በቃ ሰው ባለበት አካባቢ ወጥቶም እሬቻ አክብሮ ይመለሳል። አሁን ከመቀሌ ወደ ፊንፊኔ ወደ አርሰደ ይሄዳል። ሰው ከሲዳማ፣ ከጎንደር ድረስ ሰው መጥቶ ከቤኒሻንጉል መጥቶ ሰው ያከብራል። ይሄ ምን ምንን ያሳያል? ቢሎንጊንግነትን ያሳያል። የኔ ነው ይሄ ነገር በቃ የኔም ጭምር ነው ብሎ ሰው እያከበረ ነው ያለው። ይሄ ደግሞ በተለይ እንደ ኢትዮጵያ ለእኛ ለራሳችን ኮንሰምሽን ብንጠቀመው ሕብረ ብሔራዊነትን ያጠነክራል ብዬ አስባለሁ። በዓሉ በመጪው ቅዳሜ በአዲስ አበባ ሆራ ፊንፊኔ እና እሑድ ደግሞ በቢሾፍቱ ሆራ አርሰዲ ይከበራል። የኢትዮጵያን ብልጽግና ለማረጋገጥ በእድገት ወደኋላ ኋላ የቀረችባቸው ምክንያቶች በመለየትና የመፍትሄ እርምጃዎች በመውሰድ ስብራቶች ለመጠገን እየተሰራ መሆኑን ተገለጸ። በቅርብ በጠቅላይ ሚኒስትር አብይ አህመድ ተጽፎ ለንባብ የበቃው የመደመር መንግስት መጽሐፍ የኢትዮጵያን የእድገት ችግሮች ለይቶ መፍትሄዎችን ያመለክተ ነው ተብሏል። በአንድ ሀገር ብልጽግናን እውን ለማድረግ በታሪክ የነበሩ ችግሮችን መለየት አሁናዊውንም መቃኘትና አሻጋሪ መፍትሄዎችን ለመተግበር የአመራር ቁርጠኝነትን መፍጠር የሚለው በተደጋጋሚ የሚነሳ ምክረ ሐሳብ ነው። ታላቅ ሕልምን በማለምና ዛሬ ላይ አስፈላጊውን መስዋዕትነት በመክፈል ለቀጣዩ ትውልድ የተሻለ ሀገርን ማስረከብ የሚለውም እንዲሁም አንድ ሰው ሕልመኛ ሆኖ ራሱን ሰውቶ ራሱን ጎርቶ ለትውልድ ብልጽግናን ከማሸጋገር በላይ ምን ቁም ነገር አለ? ምን አለ ቁም ነገር? ቁም ነገር ማለት የተሰጠህን አውቀህ ያወከውን አሳድገህ አስር አስራ አምስት ሰው እንዳይራብ እንዳይጠማ እንዳይቸገር አድርገህ ካለበት ነገር ማሻገር አይደለም ወይ? የተሰጠን እድል ብዙ ነው። ኢትዮጵያን የምታክል ታላቅ ሀገር እኛ እጅ ላይ ወድቃለች። በትብብር በትምምን በፍቅር በትጋት በአንድ ልብ ብንሰራ በአጭር ጊዜ ውስጥ ልጆቻችን የማይገዳደሉ ግን የሚተጋገዙ፣ የማይደፈሩ ግን የሚከበሩ፣ የማይለምኑ ግን የሚረዱ በአፍሪካ በነፃነት ብቻ ሳይሆን በልማት ምሳሌ የሆነች ኢትዮጵያን ማውረስ ትችላላችሁ። ኢትዮጵያ የቀደምት ስልጣኔ ጅማሮ የነበራት ሀገር ዛሬ ለምን ወደ ኋላ ቀረች? ትላንት ረጂ የነበረች ሀገር ለምን ተረጂ የሆነች የሚለውም የትውልዱ ጥያቄ የሆነ መጥቷል። ኢትዮጵያ ለምን በስልጣኔ ወደ ኋላ ቀረች ለሚለው ትክክለኛ ጥያቄ አለማንሳትና ትክክለኛ መልስ አለማግኘት አንዱ ምክንያት እንደሆነም ይነሳል። በዚህ መነሾ ውስጥና የኋልዮሽ ጉዞ የመደመር መንግስት የተገነዘባቸው አንኳር አንኳር ሳቢያዎች አንደኛ የተዛቡ ጥያቄዎች ናቸው። በትክክል አለመጠየቅ ትክክለኛ ምላሽ እንዳናገኝ ስለሚያደርገን፣ ሁለተኛ ለተዛባው ጥያቄ አፍራሽ የለውጥ ሂደት መከተላችን። ጥያቄያችን ስሁት ነው፣ ለዚያ የምንሰጠው ምላሽ ደግሞ አፍራሽ ነው። የኛ ብቃት የእኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በቅርቡ ተመርቆ ለንባብ በበቃው የመደመር መንግስት መጽሐፍ የኢትዮጵያን ችግሮች በመለየት መፍትሄዎችንም ያመላከተ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ አቶ ጌታቸው ረዳ ይገልጻሉ። ችግሮቻችን ዲስክራይብ በማድረግ በኩል ይነስም ይብዛም ሁሉም የራሱ መንገድ አለው። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላሉ የሚለው ነው፣ ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምን ምን ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ አስወግደን ባለን አዎንታዊ ነገር ላይ ያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በጉል በቦልድ ያስቀመጠ በመሆኑ ጥሩ መነሻ ሀሳብ ነው የሚል እምነት አለን። በመደመር መንግስት መጽሐፍ ኢትዮጵያ ነገ በኢኮኖሚ ልትበለጽግባቸው የሚያስችሉ የመፍትሄ መንገዶች በግልጽ ቋንቋ የተመላከቱበት መሆኑንም መጽሐፉን ያነበቡ ምስክርነት ሲሰጡ ይደመጣል። የሰው ዘረ መገኛና አኩሪ የነጻነት ታሪክ ባለቤት የሆነችው ኢትዮጵያ ለምን ወደ ኋላ ቀረች በሚል ቁጭት ስሜት በተደመረ ኃይል ወደ ቀድሞ ከፍታዋ መመለስ ይገባል ሲሉ የጉዞ አድዋ መስራች ማሙድ ካሳ ተናገሩ። የትላንቱ በረከትና ሀያልነት መነሻ በማድረግ ድህነትን ድል ማድረግ ይገባናል ብላን ይህ ቁጭት የዘመናት ገናና ታሪኳ ጥንታዊው የሥርዓተ መንግሥት ጅማሯ፣ ደርዝ የያዙት ቀልብ የሚገዙት ባህሎቿ ብዙ ሆነው ሳለ ፍሬያቸው በረጅሙ መሄድ ተስኖት ለትውልድም መተላለፍ አልሆነለት ብሎ ወረት አልባ መስላ ቆይታለች ከሚል የመነጨ ነው። በዓለም ላይ በጣም የምወደውን አባባል ልንገራችሁ። ለምሳሌ አርዱል ሲድቅ ወይም መሊከል አድል የሚሉ የአረብኛ አባባሎች አሉ። ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ዓለም ላይ አርዱል ሲድቅ የተባለች ሀገር የለችም፣ የለም የእውነት ምድር ፍታዊ መሪ የፍትሃዊነት ምሳሌ የእውነተኝነት ምሳሌ የሆነች ሀገር ናት ኢትዮጵያ። አሁን ምን ነክቶን ነው? ምን ሆኖ ነው? ሁሉ ነገር ተመቻችቶ በእጅህ ቆፈር ቆፈር አድርገህ መትከልል እና ማጽደቅ የምትችልበት አገር ላይ እንዴት መራብ ያስደስተናል? ትካዜው የቡና ምድር፣ የቀደምት ስልጣኔ ባለቤት፣ የአስደናቂ ተፈጥሯዊ ገጽታዎች መታያ፣ አኩሪ የነፃነት ታሪክ ባለቤት ኢትዮጵያ ለቀደምቱና ለምን ወደኋላ ቀረች ከሚል የመነጨ ሁሉም የሚያስገርም ይሄን ሀገር በመስራት ሂደት ውስጥ የተዋሃደ የሚገርም ታሪክ አለው። እሱን ያለመጠቀማችን ያሉን ነገሮችን ሳንጠቀም፣ የሌሉን ነገሮችን መጎምጀታችን። ለዓለም ሁሉን ነገር አበርክተናል። አሁን ግን እዛ ቦታ ላይ አይደለንም። ይሄ ሊቆጨን ይገባል። የቀደመው ታሪካችንን እንደ መነሻ እንደ መስፈንጠሪያ አድርገን ለኩራት ምንጭ አድርገን በእሱ ሳንዘናጋ የእኛን ታሪክ አሁን መስራት አለብን። የቁጭቱ መነሻ ያ የትላንቱ በረከትና ሀያልነት ነው። የቁጭቱ መዳረሻ ደግሞ ድህነትን ዳግም ላለማየት መጽሄት የዓለም ረጅሙን ወንዝ የገደብን ህዝቦች ገድበን ለአገልግሎት ያዋልን ህዝቦች አሁን ላይ ምንም ከመስራት የሚገድበን ነገር የለም። ዛሬ እኛ ኢትዮጵያ ውስጥ አዲስ አበባ፣ አደዋ፣ ላሊበላ የሚሉ መኪናዎቹ አውሮፕላኖች ማነው ኤርባሶች የኒኩሌር ማብለያ ጣቢያዎች ማቋቋም መመስረት እንችላለን አለብን ግዴታችን። ስለዚህ ሊቆጨን ሊነደን ይገባል። ስለምን ማደግ ተሳነን? ስለምንስ ወንድም እህቶቻችን በበረሃው ጥምና ረሃብ ይሞቱ? የሚለው የኢትዮጵያውያን የጋራ ቁጭት ነው። ችግርና ማጣት ለምን እጣችን ሆነ ብሎ በመነሳት ይህንንም ቁጭት ለመፋቅ ነገንም የተሻለ ለማድረግ ጥያቄውንም ለመመለስ የሀገሪቱ መሪ በመደመር መንግሥት መጽሐፋቸው ይህንን ከትበዋል። ምዕራባውያን ለብልጽግና ሁለትና ሶስት መቶ ዓመታት ወስዶባቸው ነበር። ዘግይተው የበለጸጉት የሩቅ ምስራቅ ሀገራት ግን ይህንን አሳጥረው በሁለትና ሦስት አስርት ዓመታት ውስጥ ደርሰውበታል። እኛ ደግሞ የእነርሱን ተአምር አሻሽለን መፍጠን ይኖርብናል። ኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት መላቀቅና ተወዳዳሪ የሆነን መምጣት የምንችለው በመደመር መንግስት የዕድገት ምህዋር ውስጥ ስንገባ ነው ምክንያቱም ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። በተለመደው መንገድ ከችግራችን መላቀቅና ተወዳዳሪ ሆኖ መውጣት የሚታሰብ አይደለም። መሻሻል ሊኖረን ቢችል እንኳን ካደጉት ሀገራት ተርታ ልንሰለፍ የምንችልበት አቅምና ብቃት አንታጠቅም። በመሆኑም ካለንበት ደረጃ በቶሎ መንጭቆ ሊያወጣንና ሊያስፈነጥረን የሚችል የዓለምን አሁናዊ የተለዋጭነት ሁኔታ የሚመጥን እምርታዊ ለውጥ ማምጣት አለብን። ከተራራ ጫፍ ወደ ላይ የሚዘልና ከተራራው እግር ስር ወደ ላይ የሚዘሉ ሰዎች ሊደርሱት የሚችሉት ከፍታ አንድ አይደለም። ከተራራው እግር ስር የሚዘለው ሰው ከተራራው ጫፍ ላይ ከሚዘለው ጋር መስተካከል የሚችለው ወይም መብለጥ የሚችለው የሚያስፈነጥረውን ነገር ከተጠቀመ ብቻ ነው። የእኛም የእድገት ሞዴል መሆን ያለበት ይኸው ነው። ዘና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።